የሀይሚና የብሩኬ ነገር ግን እንደዚህ ሆኖ ቀረ ማለት ነው። በእውነት በጣም ያሳዝናል። እንግዲህ በየፊናቸው ነው የመጡት። ትናንትና በተለያየ ቦታ መጥቶ ሲናገሩ የነበሩት ልክ እንደተለያዩ ነው ማለት ነው። በዚህ አጋጣሚ ከብሩኬ ላይ ትንሽ የተስፋ ጭላንጭል ያለ ይመስለኛል። ለምን ያለቀ ይመስለኛል እንጂ አልቋል ብሎ አልደመደመም። ሀይሚ ደግሞ አልቋል ብላ ደምድማለች ማለት ነው። እኔ እንጃ አላውቅም። እኔ ተለያይተዋል ብዬ ማመን ነው የሚከብድኝ ማለት ነው። በጣም ውዝግብግብግብ ያለ ነገር ነው እየተፈጠረ ያለው እና እኛ ግን የተሸወድን ይመስለኛል። ለምን ሁልጊዜ ድራማ ነው ድራማ ነው ድራማ ነው ስራ ነው እንላለን። ኖ ኖ፣ ይሄ ነገር ስራ አይመስልም። አሁን በቃ ጠንከር ያለው መጥቷል ማለት ነው። እና ሌላው ደግሞ ጓደኛ፣ እኔ አንዳንዴ ጓደኛ በቃ ሰው ዋሽቶ ሲያስታርቅ እንጂ እንዲህ በየስፍራው መለያየት፣ መበታተን በጣም ነው የሚደብረው እና በመጀመሪያ ፍፄ ከሀይኒ ጋር መሆኑ መኾኑ ከጎኑ አሁኑ አይዞሽ ማለቱ በሳት ሰው ስለሚያስፈልጋት ብቻዋን ያለመተው በጣም ጥሩ አደረገ። ግን ሙሉ በሙሉ በሚባል ደረጃ ብሩኬን ተወው። ለምን ጓደኛ እንደዚህ ነው እንዴ? ቢያንስ እኮ እንደው ከካሜራን ባትመጣ ለምን? እሺ፣ በመካከላችሁ የሆነ ክፍተት እንዳለ ይሰማኛል። አሁን ብሩኬ ከፍፄ ጋር የተቀያየመ ይመስለኛል። ግን ከመቀያየም ይልቅ እኮ በስነስርዓቱ ብሩኬን ያደረግከውን ነገር ካለ ለምን እስኪያስታውሰ ለምን አትነግራትም? ማለት እንጃ ብቻ በሚያግባባው መልኩ ፕሮኬን መናገር ነበረበት። ግን በጣም ነው የሸሸ። ሌላኛው ደግሞ ሄኖክ፣ ሄኖክ ደግሞ አሁን ላይክ ፍርድ ገምድ ላይ አይነት ነገር የለም። ምንም ነገር ቢፈጠር ምንም፣ እኔ ካንተ ጎን ነኝ፣ እንደ ጓደኛ ከጎን ነኝ። ያ ማለት በሃይምና በሄኖክ መካከል ክፍተት ይፈጠራል። አያችሁ፣ እንደዚህ አይደለም መደረግ ያለበት። የምሬን ነው ቢያንስ ጓደኛ እስከሆናችሁ ድረስ የሁለቱንም አንድ እኩል እያያችሁ ማለት ነው፣ በእኩል አይናችሁ እያያችሁ ፍርድን መስጠት ካለባችሁ ማስታረቅም ካለባችሁ ማስታረቅ እንጂ ሌላ ሌላ ነገር መናገሩ አሁን እዚህ ተገቢ ነው። በጣም ነው የሚደብረው ግን ጓደኛ የሚቀያየር ጓደኛ ግን፣ ፈጣሪ ይጠብቃችሁ በእውነት ነው። ነገር በጣም ነው የገረመኝ በጣም ሲቀጥል እንግዲህ ሀይሚ ከዚህ በኋላ በፍጹም ታመሜም እንኳን ሕመሜ ምንም አልመሰለውም አልጠየቀኝም። ከቤት መቶ ሲበጠብጥ ነበረ። ሲቀጥል ደግሞ የቅርታ የጠየቀበት መንገድ ራሱ በጣም ነው የሚያስጠላው። የሰው ልጅ እንደዚህ ቅርታ ይጠይቅም የቅርታውን ሳያምን ብላለች። ከዚህ ጋር ትክክል ሀይሚ፣ የሆነ ምንም ጥፋታችሁ ትልቅ የሚሆን ትንሽ የሚሆን አምናችሁበት ከልባችሁ ተጸጽታችሁ ይቅርታ ስጠይቁ ከፈጣሪ ዘንድም እንኳን ተቀባይነት ይኖረዋል። አሁን ብሩኪ የተሳሳተው ምንድን ነው? ጥፋቱን አልገባውም፣ ገና አልተነገረውም። ኢቭን ራሱና ሳይገባው ግን ነገርን ለማብረድ ብሎ ይቅርታ ለማለት ሄደ ግን እኔ እንደማስበው እሷን አግባብቶ ለመጠየቅ ስለፈለገ ይመስለኛል። እና የራሱ ትክክል አይደለም። አንድ ሰው ጥፋቱን የማያምን ከሆነ ምን ይሰራለ? ለምን ይቀርታ ይጠይቃል? እያለች ነበረ ሀይሚ ደግሞ ማለት ነው። በእርግጥ የብሩኬ ነገር እንደዛ ማድረጉ ልክ ባይሆንም፣ አንቺም እኮ ስተተኛ ነሽ እንዴ! የሆነ ነገር አይተሻል። ከብሩኬ ላይ በብሩኬ መጣ ነገር አይተሻል። ያን ነገር ግን አየሁ እንጂ ለብሩኬ አልተናገርሽም ቢያንስ እንኳን ጥፋቱን ትንትና አድርጎ ነገሮች ይቅርታ ማለት ካለበት ይቅርታ፣ ነገሩን ማስተካከልም ካለበት ማስተካከል፣ እንደ ለፍፄ ከመናገር ይልቅ እኮ ብሩኬ ይቀላል አይደል? ቢያንስ ከካሜራን ንባት ምጠው ከካሜራ ጀርባ ቁጭ ብላችሁ ምን ችግር አለ? ፈታችሁትም አልፈታችሁትም እኮ ችግሩን ብታስረዳው ማለት ብትነግረው ለብሩኬ ችግር የለም ከዛ አብረውም ቀጠሉ አብረውም አልቀጠሉ፣ ያ ነገር ግልጽ መሆን አለበት። ሀይሚ ማለት ነው አሁን ድፍንፍን እንዳለ በቃ ምንም አንቺም ለብሩኬ ሳትናገሪ አጥፍቷል ብለሽ ብሩኬ ጥፋቱን ምናምን ይቅርታ አልጠየቀኝም ክዶኛል ብለሽ ነገሩ በዚህ መቋጨቱ አንቺ እና እሱ መለያየታቸው አሁን ይሄ ልክ ነው ብዬ አላስብም። እኔ ማለት ነው የምር ቤተሰብ አሁን እስኪ እናንተ ራሱ ትክክለኛ ፍርድ ፍረዱ። ብሩክ አሁን ምንድን ነው ማድረግ ያለብ? ያጠፋው ጥፋት አልተነገረውም። ለይቅርታ ኮሄ ልጅ ዝግጁ ነው አደል እንዴ። እንዴት ጥፋቱ ሳይነገረው በዚሁ ይቋጫል ነገሩ? እንዴት የመሰነ ማበቻ ቪዲዮ እንሰራለን ይላሉ። እንግዲህ ድጋሜ መተን አብረን እንደማንመጣና አብረን እንደማንሆን በአንድ ቪዲዮ እናስረዳችኋለን፣ እንደሚሆን እናደርጋለን ብላ ነበር ና እኔ ምንም ግልጽ የሆነልኝ ነገር የለም። በእውነት ነው የምላችሁ። ማለት ሙሉ እምነት የሚኖራችሁ የሁሉንም በደል ስሰሙ ነው። የሁሉንም የሀይሚን ሰምተናል። የብሩኬን ስንሰማ፣ ብሩኬ መናገር የሚችላቸውን ነገሮች ስናዳምጥ፣ ያኔ በቃ ማንኛው ጥፋተኛ ነው ብለን እንኳን ልናይ እንችላለን። እንደዚህ ሆኖ አሁን እንዴት ነው የሚሆነው እና ብቻ እኔ አላቀም ከምሬ ነው። ግን በዚህ መልኩ ባይለያዩ በጣም ደስተኛ ነኝ። ሌላው ደግሞ ብሩኬ፣ ሀይሚ እያላችሁ ለምትከፋፍሉ ልቦና ይስጣችሁ። ሀይሚና ብሩኬ የተለያዩ የራሳቸውን ሕይወት ነው የሚኖሩት። ሀይሚና ብሩኬ አብረ ሆኑ የራሳቸውን ሕይወት ነው የሚኖሩት። ገባችሁ? እኔ እንጃ ሕይወት የላቸውም መሰለኝ፣ እንደዚህ በየቦታው እየተበታተኑ ለሀይሚ ሌላ ስም ለብሩኬ ሌላ ስም የሚሰጡ ሰዎች ማለት ነው እና በተለይ ደግሞ እዚህ ዩቲዩብ ላይ ማለት ነው የምር በተለይ ዩቲበሮች ሳያዩ የሚፈርዱ ምንም ነገር ሳይደርሳቸው ምንም ነገር ሳያውቁ በሰው ላይ እንደው በቃ እንዲህ ደልቀቅ ብለው የሚፈርዱት ነገር እኔ በጣም ነው የሚያቃጥለኝ፣ ማለት ነው። ውይ እንደት እኮ የሚያስጠላ ነገር የለም በእውነት።